አንተ ሰርግ ላይ እንዳይቀሩ ዱባይ እንዲመጡ ብለው ሲጠይቁት ትዙዬ እናመሰግናለን ብለው ሲጠይቁት እኔ ስላመመኝ ያልገባሁትኝ ብለው ሲጠይቁት እንግዲህ አብርሃም ማንም ሰው ፍላጎቱን አልከለክልም ብር ያለው መምጣት ይችላል ብሏል። ስለዚህ አሁን ያዘናችሁ ልጆች ሙቤ ዱባይ እንዲሄድ የምታዝኑ ልጆች ካላችሁ ትኬት መቁረጥ ትችላላችሁ። የኢትዮጵያ ኑሮ ውድነት አለ። መቼም አብርሃም ይሄንን ሁላ ሰው ትኬት ቆርጦ ይዞ አይሄድም። ስለዚህ አብርሃም ምንም ያኔ መናገር አልፈለገም። ይሄ ነው ይሄ ነው ከሙቤ ጋር እንደዚህ ነምናም ብሎ ምክንያቱም ቲክታከሮችም ስለምታውቁ የአብርሃም መልስ በጣም ሲምፕል ነው በቃ በጣም ነው ገረመኝ ማለት ነው ፣ አመላለሱ ማለት ነው። ስለዚህ ማንም ሰው አብርሃም ብዙ ጊዜ በራሱ ኮንፊደንስ ነው የሚተማመነው፣ እንደዚህ ሰው እንት ይለኛል እንደዚህ ምናምን በቃ ያለውን ነገር ሪል ነው የሚናገረው እና ሁላችሁም ሰላሳ ነው ተብሏል። ስለዚህ ሰላሳ ማለት የዛሬ አስር ቀን ማለት ነው። ዱባይ ላይ እንገናኝ ብሏል ማለት ነው። አብርሽ ቀለበቱ ደግሞ የቀለበቱ ጉዳይ እሁድ ሊሆን ይችላል። የማዳም ቅመሞች በሚመቻችሁ ቀን አደርጋለሁኝ ብለዋል። አለቀ። ከእናንተ ጋር ነው ቀለበቱን የሚያስረው። ለመጀመሪያ ጊዜ እንግዲህ በኢትዮጵያ ላይ ሪካርድ የሰበረ አብርሃም፣ ከተለያዩ አገራቶች ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ ዱባይ ላይ ይመጣሉ። እንግዲህ ለመጣ ሰው እቀበላለሁኝ፣ ለቀረ ሰው ደግሞ ምንም ማድረግ አልችልም ብለዋል አብርሃም። ስለዚህ ቻሉትላችሁ ማለት ነውና፣ ሙቤ ግን ያው እኔ በጣም ነው የሚያሳዝነኝ የሰው ልጅ ሆኖ ማይጣል ላይ ሙቤ ግን ያው ዱባይ ላይ እንደማይሄድ ነው እንግዲህ አብርሃም ግልጽ አላደረገውም ማለት ነው። ሀይሚዬም አሁን የሄደችው፣ ስለዚህ መልሳችሁን ተቀበሉ። የማዳም ቅመሞች ማለት ነው አብርሃም ታደሰ ተናግሯል። የሚችል ትኬቱን ቆርጦ ለሶስት ቀን ለአራት ቀን አድሮ መመለስ ይችላል። የማይችል ደግሞ ኢትዮጵያ ይቀመጥ፣ እኔ ምንም ማድረግ አልችልም ሲል እንግዲህ በቪዲዮ ላይ የምትሰሙት መረጃ ነው ማለት ነው። ም፣ ሶሪ አብርሽ ብዙ እኔ ጥያቄዎች የምጠይቀህ ነበረኝ ግን ያው እኔ ብዙም ስላልሆንኩኝ አልገባሁኝም አልጠየቅኩም ማለት ነው። ወንድሜ ቤተሰቦች ላይክ ሸር አድርጉ።